ና ልቀቀኝ፣ እንእየትም እንዳትሄጂ ልቀቀኝ፣ የትም እንዳትሄጂ። አማርኛ አለቅሽም። ምንድን ነው የምትዪው በኔ ፊት ማውለቅ ፈርተሽ? ውይ ተበቀለ ተበቀለ በሚገባ ከሱ በላይ ከሷ በላይ አይሆንም፣ ግን ሆኖ ስያለ ግን ተበቀለ ብሩኬ ዛሬ ማለት ነው። አሳቀያት እኮ ኧረ ምን ነው? ለሊት በለሊት ያደረጉት ስራውን ወይኔ ወይኔ። ብቻ አንድ ነገር አዛዝኖኛል ውዶቼ፣ ብን ብዬ ልጠፋ ነው እያለ ነው። ሰላም ሰላም፣ ውድና የተከበራችው የቻናላ ቤተሰቦች እንዴት ናችሁ? እኔ ደናነኝ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናቸው ሰብስክራይብ፣ ላይክ ማረግ እንዳይረሳ። ቪዲዮ ሲጀምሩ ላይክ እያደረጋችሁ ጀምሩ ማለት ነው ውዶቼ። የቻይና ላ በጣም ነው የወደቀብኝ ነው የምላችሁ እውነት፣ በጣም ነው የሚያዘዝ ነው እና በእናታችሁ ኮፒ ሊንክ አድርጉልኝ፣ ሼር ያደርጉልኝ ከዛ በተረፈ ደግሞ ላይክ ስታደርጉልኝ ብዙ ሰዎች ጋር የሚደርስ አቅሙ ስለሚኖርልኝ ቪዲዮውን ላይክ አድርጎልኝ ማለት ወዳለሁ። እናንተ ዛ ነው እላችሁ ያለ ውዶቼ። እንግዲህ ብሩኬና ሃይሚ ዛሬም በአዲስ ነገር ነው የመጡት። ብሩኬ እንግዲህ የትላንትና ውሃውን ባይደርስም፣ የዛሬ ደግሞ በጣም ነው የሚያስቀው፣ በጣም ነው ነገር ግን የሚያወሯት ነገር አለ በመሀል በመሀል ማለት ነው። ስለ ልጅታ ጉዳይ ስለ ልጅታ ጉዳይ ብሩኬ ብዙ ጊዜ አንስተዋል። ዛሬ እንግዲህ ምንድነው ከህይወቴ ውጪ ወይም ደግሞ ትሬን ምናምን እያለ በጣም ምርር ብሎ ሲያወራ ነበረ ነው። እቺ ሴትዮ ብላኩሎ ምን ያደርጓትም አንደኛ ይሄ ነው። አሁን ላይ ቪዲዮ ላይ ራሱ እንዳያችሁ ከሆነ አይታችኋል ብዬ አስባለሁ። ቴክስት እሷናት የላከችው እያሌው አምሮዬን ዞር አደረገችብኝ የሚያወራ ሁሉ አስጠፋችብኝ እያለ ስልክ ስጠፋጥፎ ነበረና እንድን እንዲ ሊሆን ለምንቻለ አይምም ደግሞ እንድሷ ቴክስት ስትልቁ ስደውለውም ስትለው ብሎክ አድርጋ ህይወቷን መቀጠል የቻለች ለምንድን ነው ልጅቷን እያዳመጡ ያሉ እሱ እሷ መዳመጡ ለምን አስፈላጊ ሆነ የሚለው ነገር እኔ ደስ አላለኝ፣ ውዶች። ብሩኬ ደግሞ ታውቃላችሁ አንድ ነገር ከወሰነ ወደ ኋላ አይልም። ሃይሚ ደግሞ ሴት ናት፣ ደግሞ ሲቀናለች ወይም ይታወቃላችሁ፣ በጣም ነው ምትቀና። አይታወቅባትም ምናምን እንጂ ሜቢ ላይታወቅባት ይችላል እንጂ በጣም ነው ምትቀና። ሃይሚ ብቻ አይደለም ደግሞ ሁሉም ሴቶች ሲባል የምትወዱ ሰዎች ጋር ሌላ ሴት እንድትኖሩ ወይም ደግሞ እዙ ህይወት ላይ ሌላ ሴት እንድትገባ እንድትቀርቡ እንኳን አይፈልጉም፣ አንፈልግም። ከእኔም ጭምር ነው ማለት ነው ይሄ ነገር። ስለዚህ ሃይሚ ይሄን ልጅ እቺ ልጅ እቺ ሴት አሳርፈልኝ ትላለች። እሱ ደግሞ ስለሷ ምን ያገባኝ ይላታል። በእርግጥ አዎ እሱን አያገባም። እሷ ናት እንጂ ህይወታችን ገብተሽ እንዳበት ብጭ ባክሽ ብላ ልጅቷን አፏን እንድትዘጋ ማድረግ የምትችለው ብሩኬ ሳይሆን ሃይሚ ነው መሆን ያለበት ብዬ አስባለሁ። ውዶች እንዴት ነው ብትሉኝ ማለት ነው የፈለገ ነገር ብመጣ እሱ ወንድ ነው አይፈልጋትም፣ ወይም ደግሞ አልፈልግምሽም ብሎ ከሱ ከራቀ በኋላ አንድ ሴት ከስንት ዓመት በኋላ መጥታ የያንችን ህይወት ወይም ደግሞ የሰውን ህይወት ከበጠበጠች ዝም ብሎ መዳመጥ አስፈላጊ ነው ትላላችሁ? አስፈላጊ አይደለም። እሱ አሁን ቀንታ ልጁ ትልቅ ደረጃ ላይ ስለደረሰ ባለመኪና ስለሆነ እንደዚህ እናቷን ቤቷ እየሰራላት እንደዚህ ትልቅ ደረጃ ወይም ደግሞ ትልቅ ቦታ ሲደርስ የእሱን ህይወት ተመኝታ ሊሆን ይችላል። ትላንትና እሱን ገፍታ ብዙ ነገር አስተምራኝ ብዙ ነገር እንትን ልክ አስገብተኝ ነው እየሄደችው ምናምን እያለ ነበረ። ከዚህ በፊት እንደሰማችው ከሆነ አዎ፣ የመጀመሪያ ሴት ለወንድ ልጅ ብዙ ነገር ከእሷ ሊማር ይችላል። ምን እንደሆነ ፍቅር፣ ምን እንደሆነ፣ ምን ምን እንደሆነ ይማራል ይማራል ከእሷ ማለት ነው። እሷም እንደዛ ከስለዚህ አሁን ደግሞ ምን ምን ለመሆን ነው? ምን ለማለት ነው? እንዴት ምን ፈልጋ ነው? ድጋቤ ደግሞ መታ የሚኝኝኝኛ የሚያስብላት ነገር ነው፣ እኔ ያልተመቸኝ፣ ውድ ቤተሰቦች እና ቴክስት እየላከች እየደረደረችብኝ ነው ይላል። ለምን እሷን ሊያዳምጦች አለው? የእሱ ስልክ ላይ ብሎክ የምባለው እንትን የለም እንዴ? አፕሊኬሽን የለም እንዴ? ምን ከእሷ ጋር ነው ያስደርቃል? እሷም እንደ እሷ አይሚም ብሩክ በሷ ምክንያት እኮ እየተጨቃጨን ነው፣ እየተነዘነስን ነው። እኔ የሚለው አትሰማኝም። እኔ የነሱ ነገር አልሰማም ብዬ እንኳን ብቀመጥ እየነዘነዙኝ ነው ይላል። እቺ ያቺ ቴክስት እየላከች ተነዘነዛለች። አይሚም ደግሞ እንግዲህ ለይሄኔ እንዲህ ብላለች፣ እንዲህ ብላለች በሚለው ትናደዳለች በእርግጥ አዎ። ስለዚህ ምንድን ነው ይሄ ነገር፣ ሀይሚም ቆም ብላ አስባበት ከህይወታችን ውጪ እሱ አይፈልግሽም። ቢፈልግሽ ኖሮ ትላንትና አትለያዩም ነበረ። አሁን ደግሞ ተለያይታችኋልና ወደሱ ወደ እሱ ህይወት የማመለስ እድልሽ የለሽም። ስለዚህ ወደ ህይወታችን እንዳትገቢ ብላ ማስጠንቀቅ ያለበት ሃይሚ ናት እንጂ ብሩኬ ነው ብዬ አላስብም። እሱ ረዲ ስለተዋት ነው። እቺ ልጅ እንደ ዘበኛ ሶፋ ላይ የተኛ የሚጠብቃት እኮ እይቷ አይደለችም ዘመድ አይደለችም የስጋ ዘመድ አይደለም ምናምን ይህ ምንድን ነው? የነገ ህይወታቸው አንድ መሆን ወይ ስለሚችሉ ወይም ደግሞ ስለአሰቡ ነው አደ እንደ ቤተሰብ እና አንዳንድ ጊዜ የምናደርገው ነገሮች በጣም ከባድ ነው የምሬ ነው ምላችሁ ብሩኬ ብዙ ጊዜ ምን ይላል መሰላችሁ ሴቶች በጣም ከባድ ናቸው በጣም አደገኞች ናቸው በጣም ነው ማይቻሉ ምናም ምስለው እንዲህ ብሩኬ እንዴት ነው እንዲ ሚለው እኛ ሴቶች ከወንዶች በጣም እንበልጣለን እንዴ ይላለው ለካ እውነቱን ነው የማያገኙ ነገር መፈለጋችሁ እኔ የሴቶች ጸባይ ነው እንደ የምለው፣ ግዛት አለኝ አሁን ላይ ማለት ነው። እና የሴቶች ጸባይ ስለሆነ ነው ወይንስ ምንድን ነው ብዬ ጥያቄ ሆንብኛል። እግዚአብሔርን እና ይሄ ነው ይላችሁ ያለው ውድ ቤተሰቦቼ፣ በጣም ነው የሚከብደው። ግን እኔ የፈራሁት ደግሞ ንንገራቸው፣ አሁን ደግሞ የለመናት ወይም ደግሞ ተወኝ ማለት ተወኝ አትደውልኝ ምናምን እያለ ቪዲዮ ላይ ራሱ ይነገራል። ቪዲዮ ራሱ ላይ ራሱ አትደውልኝ ቴክስት አትላክብኝ፣ ሚሻ ወይም ቁርስ አይደለም የምትልክልኝ ቴክስት ነው፣ አታሰቃየኝ እያለ እየለመናት ነው። መለመን ራሱ አስፈላጊ ነው ብዬ አላስብም። ስልካን ብሎክ አድርጎ አትደውልኝ፣ ቴክስት አትላክልኝ ቴክስት እንዳትለቅብኝ እንዳትላክባት ወይም ደግሞ እንዳትደውልላት ማድረግ ይችላል። ምንድነው ይሄ ነገር? አካብዶ ሀይሚም እንደዛ፣ ብሩኬም እንደዛ ስለ እሷ እያወሩም መጨቃጨቅና ማናደድ አስፈላጊ ነው ብዬ ያላስብም። አንድ ሴት ዛሬ መታ የሰው ህይወት ውስጥ ገብታ መመጥበጥ ልክ አይደለም፣ የፈለገ ነገር ብመጣ ማለት ነው። ሀይሚና ብሩኬ ደግሞ መቼም የማይለያዩ ሁሌ ሁሌ እስከ መጨረሻ አብሮ የሚጓዙ ልጆች ናቸው። እሷ ደግሞ ዝም ብላ ነው አፋ የምትከፍተው እርግጠኛ ነኝ እና እንደዚያ ነው ላቸዋለው። ውድ ቤተሰቦች ብቻ ፈጣሪ መጨረሻቸውን ያሳምረላቸው ሀሚዬም ብሩኬም ማለት ነው። ምንድን ነው መባሉ መሰላችሁ ያቺ ሴት ልጅ የጣለችውን ልብስ ያነሳባት ነው ወንድ ልጅ ነው ሲባሉ ሰምቻለሁ። እና እንደዛ ባይሆን ጥሩ ነው። ዝም ብላ ብትቀመጥ እንደነበረችው ብትቀመጥ ጥሩ ነበረ። አሁንም ደግሞ ብሩኬና ሃይሚ የሰው ነገር ባትሰሙ፣ ባትረበሹ፣ ባትጨቃጨቁ የተሻለ ነው ብዬ ያስባለው፣ ውዶቼ። እናንተም ደግሞ እስቲ የምትሉ ነገር አስተያየታችሁን ኮሜንት ስራ አስቀምጡልኝ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮን እንደጨረሳችሁ ሳይሆን እንደጀመራችሁ ላይክ አርጉ ብዬ ነበረ። ካላደረጋችሁ ደግሞ አሁንም መጨረሻ ላይ ስለደረሳችሁ ላይክ አርጉልኝ ማለት ነው ውዶቼ። አይከፍሉ፣ ምንም ዋጋ የሚያስከፍለው ነገር የለም። ላይክን ጫን በማድረግ እና እዚህ ጋር እንግዲህ ፕራንክ እያደረጋት ነው እሱ እያደረቃት ነው። ከሻወር ስትወጣ አልጋ ላይ ወጥቶ ቁጭ አብረን እንተኛ አብረን እናድር እያለ ማለት ነው። በጣም ደስ ይላል ግን እንደዚህ የሚያስናና ነገሮች አሉ። የትላንትነትን በጣም ነው የሚከብዱ ጊተን በጣም ነው የሚከብዱ በሌሊት ሰው ተኝቶ እንደዛ ስኮን ከባር ነው። እሱ ደግሞ ወደዛ ዞሮ ምን አለ እኔ መጥቼ እሷ ጋር እንዲተኛ ፈልጋ ነው አላለም ነው ማንም ማንም ብዙ ይሻልሻል፣ አይተኛም ለማለት ነው።

ስንት ነገር ትቼ መሰለሽ እዚህ አንቺን ብዬ ጉጃ ክብረ ቤት እንደዚህ እንዳያተዋገኝ ለአንቺ ብዬ እንደሆነ እንኳን አታስብ። ይማረለ ለማንኛውም ወደ ፊት ቻው ቻው